የአቤል የቤቱ ጥበቃ ማለት ነው እንግዲህ እንደጠፋ እንደታገተ ነው እንግዲህ የተሰማ ማለት ነው። ልዑልም እንግዲህ እሱን ፍለጋ ላይ ነው ያለው ማለት ነው። እንግዲህ እንግዲህ ይህ ጥበቃ ለልዑል ማለት ነው እንግዲህ ያው ቤተሰቦቹ ካሉበት እንዲመጡ እና ሚስጥር ሊነግራቸው እንደሚፈልግ የሚነግራቸውም ደግሞ ከሉል ጋር ሆኖ ከሉል ጋር ሆኖ ነው ሊነግራቸው የፈለገው የነበረው እና እንግዲህ ይህንን ሚስጢር እንዳያወጣ የፈለጉ ሰዎች እንግዲህ አግተውታን ማለት ነው። በጣም ያሳዝናል። እንግዲህ የአቤል ሀቅ እንዳይወጣ መረጃዎችን ለመደባበቅ ለመሸፋፈን የሚያደርጉት ነገር በጣም የሚያሳዝን ነገር ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንደምን አላችሁ? ደና ናችሁ? በይ እኔ ደና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል ሀገራችን ኢትዮጵያን አላት ሰላም ያድርግልን፣ እያልኩኝ ማለት ነው። እንግዲህ ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦችን ቪዲዮ ስጀምሩ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እናም እንግዲህ ማለት ነው ይህ አቤል የቤቱ ጥበቃ እንግዲህ እናትና እህቱን ማለት ነው እንግዲህ ከሉል ጋ እንዲመጡና ከሉል ጋ ሁነው ሚስጥ ሊነግራቸው እንደሚፈልግ ነበረ እየነገራቸው። እናትና እህቱም ታዲያ ከሚኖሩበት መጥተው ሉልን አግኝተው ከሉል ጋ እያወሩ ሳለ እንግዲህ ሊያ መታ እንደ ነበረ ነበር እንግዲህ ሲናገሩ የነበረው። እንግዲህ ይህ የጥበቃው ወንድ ማለት ነው ያችን ሊያ የምትባል ግለሰብ ወደ ቤተሰቦቹ ወደ እናቱ ጋር እንዲላካት ና ለተወሰነ ጊዜ ትረፍ ጓደኛ ነች ብሎ እንግዲህ እዛ ሂዳ እነሱ ጋር ለጥቂት ቀናት አርፋ እንደ ነበር እና ከዛም በኋላ እንዲሄደች ነው እንግዲህ ሲናገሩ የነበረው ማለት ነው። ታዲያ እንግዲህ ሉሉም እያንዳንዱ ነገር ሲነግራቸው በጣም ነበረ የተደናገጡት ማለት ነው። እናም እና አኮ ታዲያ በዚህ መጥተን አንተ ጋር ተገናኝተን አበበ የአቤል የቤቱ ጥበቃ ማለት ነው እንግዲህ አበበ ነው የሚባለው ልጃቸውን ማለት ነው እና ሚስጥር የምነግራችሁ ነገር አለ ብሎነ ነው ብለው ነበር እንግዲህ ለልዑል የነገሩት ማለት ነው ሉልም እንግዲህ ደውሎለት የት ነህ አለኸው እናትህና እህት መጥተዋል እኔ ጋ ናቸው የት ነህ ና ቶሎ ሲለው በጣም እያለከለከ ነበረ ሲያወራው የነበረው እንዴ፣ ምንድን ነው ትክክል አይደለህም፣ እቤት አይደለህም እንዴ ሲለው፣ አረ ቤት ነኝ አለ። እንዴ ቤት ይሆን ከአይመስልም ታለከልካለ ምን ሆነ ነው ሲለው፣ ስራ ላይ ሁኔ ነው ምናምን ብሎ ነበረ። መጨረሻ ላይ ግን አይ ስራ ላይ ያለ አይመስልም፣ የሆነ ነገር ምናል ምንድን ነው ተናገር ምናምን ሲለው፣ የሆኑ ሰዎች እየተከታተሉኝ አምልጫቸው የሆነ ቢር ጎገብቻ አለሁኝ ብሎ እንግዲህ ያለበትንም ያረፈበትን ቦታ ነግሮት ነበረ። እንግዲህ ወደ መናሀሪው አካባቢ ነው ብሎ ነግሮት ነበር። ታዳሉልም እንግዲህ በቃ አንተ ስልክን እንዳዘጋ እኔ መጣለሁኝ ምናምን ብሎት በቦታው ሲደርስ ግን አላገኘውም ማለት ነው። እንግዲህ እነዛ ሲከታተሉት እየነበሩ ሰዎች እንግዲህ እዛ ብሄር እንትን አልጋ ያዘበት ገብተው እንግዲህ እንደወሰዱት ነው እንግዲህ እዛ የሚጠብቀው ሰው የተናገረው ማለት ነው። እና በጣም ያሳዝናል። ብቻ ግን ይህ ሁሉ እንግዲህ የአቤል ሀቅ እንዳይወጣ አቤል በቃ ያለ ስራው ያለ ምንም ባላደረገው ወንጅለው እስር ቤት ለማስገባት ፈልገው እሱን ከዚህ ከስራ አጉል ለማድረግ ይህን ስራውን እንዳይሰራ ለማድረግ የፈለጉ ናቸው። እንግዲህ ይህን ነገር እያደረጉበት ያለው ማለት ነው። እንግዲህ አቤልም ደግሞ የሟች ባለቤት ጋር ባደረገው ቆይታ ድጋሚ እንግዲህ የሰማውን ማመን ያቃተው ከተቀመጠበት ነው ራሱ ስቶ ወደቀው ማለት ነው። እንግዲህ አካለ ጉዳተኛ ነው እና በቃ አክስት የተባለችውም እንግዲህ አክስት ሳትሆን እንግዲህ ያው አብረው እንዳደጉና እንደ አክስትም እንደ ህትም አድርጋ እንደምታያት ሌላ ዘመድ ምናምን እንደሌላት አድርጋ ነው እንግዲህ ስትናገር የነበረው እናም እንግዲህ ከእሷ ጋር የሚገኘውን ፋይል እንድትወስድላት እና እኔ ከኖርኩም እሰይ ለኔ ለህይወቴ ጥሩ ነው፣ የሚጠቅመኝ ነገር ነው ብላ እኔ ጋር እንዲቀመጥ ላን ነበር የፈለገችው። እንትን ካልኩም ደግሞ በህይወትም ከሌለው ደግሞ ይሄን ነገር ለሱ ያስፈልገዋል እና ለአቤል እንድትሰጪው ብላይ ነበረ። ግን እኔ እየሰጠችኝ የሆነ ደረሰኝ ወረቀት የተጻፈ ደረሰኝ የሰጠችኝ። እሱ ከጠቀመ እሰጠሃለሁ ነበር ያለችው። እኔ ግን እቺ አክስተ ብዬዋ እኔ አልተዋጠልኝም። እንደዚህ ያለችበት ምክንያት እሷም እዛ ድርጅት ውስጥ አብራ የምትሰራ ነገር ይመስለኛል ሳስበው፣ ማለት ነው። እንዳለ ሁሉንም ነገር ደብቃ መጨረሻ ላይ ነው እንግዲህ የተናገረችው ማለት ነው። ከዛ ቦታ ላይ መቆየት እንደማትፈልግ ጥላ መውጣት እንደምትፈልግ ይህንንም ደግሞ የያዘችውን ፋይል ከሊያ ሰርቃ በጣም ዋና ላንተ አስፈላጊ ነገር እንደሆነ ስላወቀች ላንተ በገንዘብ እንትን ብላ ወደ ውጭ ሀገር ለመውጣት እንደፈለገች ያ ካልሆነ ግን በሕይወት እንትን ማትል ከሆነ ያንን አሳልፌ ለአንተ እንድሰጥህ ነበረ የፈለገችው ነበር እንግዲህ ስትል የነበረው ማለት ነው። እንግዲህ ይህንንም አካለ ጉዳተኛ ሰው ያገባችው በእነሱ ምክንያት እንደሆነ ማለት እንግዲህ ሴራ ነው፣ ለሴራ እንደሆነ ያገባችው ነው። እንግዲህ ምንድነው በእነሱ ማግባትም ሆነ መውለድ እንደማይቻል ነው እንግዲህ። እና እሷ እንድታገባ የተፈቀደው ደግሞ አውቀው ሰውን ለመሳብ ወደ 666 ለማስገባት ለካ እነሱ ያሉበት ትዳርን ይከለክላል ልጅ መውለድን ይከለክላል ተብሎ እንዳይታሰብ ማለት ነው እንግዲህ እና አውቃ እያስመሰለች ነበር እንግዲህ ይሄንን ሰው መጠቀሚያ ነበረ እንጂ ለመጠቀሚያ እንጂ ወደውና አፍቀራው እንዳላገባችሁ ነው እንግዲህ ስትናገር የነበረው፣ አክስ ተብዬዋ ማለት ነው እንግዲህ እና ይህን ሰውዬ በቃ ለመጠቀሚያ ነበረ። ለካ ትዳር መያዝ ይቻላል እንዲህ ምናም ብለው ሌሎቹ እንዳስቡ ለማድረግ ሰውን ለመሳብ ትኩረት ለመሳብ ፈልገው ነው እንግዲህ ይህንን ያደረጉት እንጂ ማግባትም ሆነ መውለድም እንደማይቻል ነው እንግዲህ ድርጅቱ የሚከለክለው ማለት ነው። እና ይሄ ድርጅት የምር ይፋ መውጣት አለበት ለሕዝብ የምር ይሄ ድርጅት በጣም በጣም እኔ እንጃ ወጣቱን እየሳበ ወጣቱን ወደ ስድስት ስልሳ ስድስት እያስገቡ እኔ የምርን ያላቅም ብቻ ክም ማለት ነው እና እና ምንም አይነት ፋይል ከሷ ጋር እንደሌለ የሆነ ደረሰኝ ምናምን ብቻ እንደሆነ ያለው ምናምን ነው እንግዲህ ስትናገር የነበረው እንግዲህ ሀቤልም አገኘዋለሁ ያለውን ፋይል ሊያገኝ አልቻለም ማለት ነው። እኔ ግን ተጠራጥሬያታለው ይችን ሴትዮ ማለት ነው። እውነት ያለ መናገር ወይም ደግሞ ያለ መስጠት ፈልጋ ነው። ወይም ደግሞ ለነገሩ ያንኛው የገደላት ሰውዬ ቀድሞ እንዳጠፋው ከሷ ወስዶ ቀድሞ እንዳጠፋው ነው ሲናገር የነበረው ማለት ነው። እንደውም አቤል እንዴት እሱ ሲያጠፋ ዝም ትላላችሁ? ቶሎ ብላችሁ ለምን አልተቀበላችሁትም ስልኩን ምናምን እያላችሁ ነበረ ማለት ነው። እና እንግዲህ አብረውት ያሉትም ማለት ነው፣ ጓደኞቹ ምናምን የስራ ባልደረባዎችን ለምን ቀድማችሁ አትቀበሉትም ነበረ እስከሚያጠፋ መረጃ ለምን ምናምን እያላቸው ነበር እና መረጃውን ቀድሞ እንዳጠፋው ነው። እንግዲህ እዛው መኪና ውስጥ እንዳለ ቀድሞ እንዳጠፋው ነው እንግዲህ ሲነግረው የነበረው ማለት ነው። የገደለ ሰውዬ ማለት ነው። ይህ ሁሉ ምንድን ነው? መረጃ እንዳይወጣ እንትና አቤል ነፃ እንዳይወጣ ማለት ነው። እንግዲህ አለቃቸውም ደግሞ ሊያ እንደሆነች ነው እንግዲህ እየተናገረችው ማለት ነው። እና ብቻ የምር በጣም ያሳዝናል። እኔ አቤል የምር ይሄን ነገር አያደርግም። ሐቁ እውነቱ ወቶለት በቃ ሲደሰት ማየት ነው የናፈቀኝ። የምር ነው የምላችሁ ውድ ተመልካቾቼ፣ አሁን ያለበት ሁኔታ በጣም ያሳዝናል። በጣም ጭንቀት ውስጥ ሀሳብ ውስጥ ነው ያለው። ምክንያቱም ሰው ነው የጠፋው፣ ሰው ነው የሞተው፣ የሰው ነብስ ነው። አጥፍታል የተባለው ባላደረገው ያለ ስራው ነው። በቤት ውስጥ ሬሳ አስቀምጠው በሱ አማሄተው እሱን እስር ቤት አስገብተው እነሱ ወንጀላቸውን እንደፈለጉ የፈለጉትን እያካሄዱ ህዝብን እየበደሉ ህዝብን እየገደሉ እየጨቆኑ፣ እንደፈለጉ ለመኖር ከስር ከስር መረጃዎችን እያጠፉ እውነታው ሀቁ እንዳይወጣ ይችም ግለሰብ ታዲያ ይህች ሊያ የምትባለው ተይዛ ለህግ እንዳትቀርብ ነው እንግዲህ እያደረጉ ያለው ማለት ነው። እንግዲህ ዘበኛውም ቤተሰቦቹን ከሉል ጋር አገናኝቶ ሚስጥር የሚነግራቸው እንዳለ የሚነግራቸው ሚስጥር እንዳለ ነበር የነገራቸው ቀድሞ። ያ ሚስጥር እነ ሉል ጋ እንዳይደርስ የፈለጉ ሰዎች ናቸው እንግዲህ ያለበት ቦታ አሳደው ያገቱት ማለት ነው እና ሉልም እንግዲህ እገኝበታለሁ ያለበት ቦታ ላይ ሄዶ ሲፈልገው አላገኘውም ማለት ነው። እዛም ሲጠብቅ የነበረው ሰውዬ ደግሞ ማታ ሲገባ ትክክል አልነበረም። በጣም ድንጋጤ ውስጥ ነበር፣ ፍራቻ ውስጥ ነበረ። ከዛ መታወቂያውን አሳይቶኝ አልጋ ሲያስኩት ከዛ ጧት ሰዓቱ ሲደርስ ቀስቅሸው ቁርስ እንዳመጣለትና ድጋሜ ክፍያ ከፍሎ እዚሁ እንደሚቀጥል ነበር የነገረኝ አለ። ከዛም ድጋሜ ክፍያ ከፍሎ በነበረበት ሰዓት እንግዲህ ሌሎች ሰዎች የህግ አካላቶች ነን ብለው መታወቂያቸውን አሳይተውኝ ያረፈበትን ቦታ አሳየዋቸው አለ። ከዛም አንተ ቆርቁረህ እንዲከፍታ አድርጋሉኝ አለ። ቆረቆርኩኝ ያለ ከዛ ከፈታ አለ። እንዳትጠጉኝ እንዳትጠጉኝ እያላቸው ይዘውት ሲታገሉት የሆነ ስልክ ሸጎጥ አደረገልኝ ብሎ እንግዲህ ሸጎጥ ያደረገለትን ስልክ ነበር እንግዲህ ለልዑል የሰጠው ማለት ነው። ልዑልም እንግዲህ ያንን ስልክ ተቀብሎ መጨረሻ ላይ የተደዋወላትን ሴት አግኝቶ ነበር እንግዲህ ሲያናግራት ነበረ። እሷም እንግዲህ ይህ ዘበኛው ፍቅረኛዋ እንደሆነ እና ደግሞ ምንም የነገራት ነገር እንደሌለ ነበር ስትናገር የነበረው። መጨረሻ ላይ ምን ምን ተባብላችሁ ነው ያወራችሁት? ምንድነው ያወራችሁት ሲላት ያወራ ነውን የመናገር ግዴታ የለብኝም። ለምንድን ነው ለአንተ የምነግረው ከሱ ጋር ያወራሁትን ነበር ያለችው። የነገረሽ አወራሽ ነገር ካለ ነገሪኝ። አሁን ላይ እኮ እሱ ታግቶ ነው ያለው ያለበት ችግር ውስጥ ነው ያለው፣ እንዲደርስለት ፈልጋለው። ንገሪ ስላት ምንም ድንጋጤ የሚባል ነገር አልታየባትም። ምክንያቱም እኔ እንደሚመስለኝ እች ሴትዮ እጁ አለበት ማለት ነው። ይሄንን ዘበኛ አሳልፋ ሽጣዋል ማለት ነው። ገንዘብ መቼ ምንም የማያደርገው ነገር የለም። ሕሊና የሌላቸው ሰዎች እኮ ገንዘብ እንትን የማይለው ነገር የለም። ሕሊና ያለው ለሰው የሚያስብና የሚያዝን ሰው ነው። ገንዘብን አስበልጦ የማያየው ማለት ነው። ከገንዘብ ደግሞ ሰው ይቀድማል። እናም እንግዲህ አልናገርም ብላ ነው እምቢ አለችው። አንቺ አትናገሪ ከሆነ መጨረሻ ላይ ያወራችሁትን በምናጣራው አጣርተን እንደርስበታለን። ችግር የለውም። አንቺ እውነት እጅ ከሌለበት ይህን ነገር የምታውቂው ነገር ከሌለሽ ለምን አትናገሪ፣ መጨረሻ ላይ ያወራችሁትን ቢላት፣ ለመናገር ፈቃደኛ ፍቃደኛ አይደለችም። ምንድነው ያለችው? የአቤል ሰዎች እየተከታተሉት እንደሆነ፣ ሊይዙት እየተከታተሉት እንደሆነ፣ የአቤል ሰዎች ሊይዙኝ እየተከታተሉ ነው ብሎ ነግሮኛ እና ያለችው። እንዴ ነው አቤል ሰዎች ሊይዙት ሊያግጡት የሚችሉት የአቤል ጠላቶች አቤልን ለመጣል የሚፈልጉ ሰዎች ሲከታተሉት ነበረ። ሊያግቱት ብትልኮ ያስኬድ አልኮ ማለት ነው። ይህምር እንደ የማይመስል ነገር ብቻ ግን ማለት ነው እንግዲህ ይህ መረጃ ወይም ደግሞ ይሄ አልኝ የሚለውን ሚስጥር እንዳይናገር የፈለጉ ሰዎች ናቸው እንግዲህ ያገቱት ማለት ነው። እና ብቻ በጣም ያሳዝናል የዘበኛውም እናት እንግዲህ ራሳቸውን ስተው ሁሉ ወድቀው ነበረ። ምክንያቱም ልጃቸው ነው ያንኛው እንደዚህ ከዚች ከሊያ ጋር እንትን ብሎ ተመሳጥሮ እስር ቤት ገባ፣ ይሄኛው ደግሞ እንደዛ አይነት ነገር ሲደርስበት አስቡት። ሁለቱንም ላጣቸው ነው ልጆችን እያሉ ነበረ ሲሉ የነበረው ማለት ነው። ብቻ እኔ የምር በዚህ መሀል የወለደች እናት ትሰቃያለች። አሁን የአቤልን እናት ያየ ሰው አሉ የምር የገዳይ እናት እየተባለች ሲል ነበር። እሱ ለራሱ እናቴ መቆሚያ መቀመጫ ታብኛለች በሰው አፍ እያለ ነበረ። እና የምር በጣም ነው እኔ እንጃ ይህ ለሱ አይገባውም የምሬን ነው ደከመኝ ሰለቸ ሳይል ይህ ሁሉ ዋጋ እየከፈለ ችግር ውስጥ ያሉትን ሰዎች ነጻን ለማውጣት እነሱን ፍትህ እንዲያገኙ በሰዎች ላይ ግፍ የሚፈጽሙ ሰዎች ደግሞ ለፍርድ እንዲቀርቡ እያደረገ ያለ ሰው ነው እና እኔ እውነት እውነት ምንጊዜም እውነት ነች መውጣት አይቀርም። እውነቱ ሀቁ ይወጣል። ይሄን የፈጸሙ ሰዎችም ለህግ ይቀርባሉ። ያችም ሊያ የምትባለው ግለሰብም ተይዛ ለህግ ትቀርባለች። አቤልም ደግሞ ነጻ ይወጣል እና እኒህ የውጭ ሀገር ዜጎች የፈረንጆች ነጮች የሚባሉት እኛ አገር ገብተው ያልሆነ ነገር እያካሄዱ ያሉ እነሱን የምሬ ነው የምላቸው። ህዝባችን በቃ በቃችሁ ሊላቸው ይገባል። ይሄ ከፍተው ድርጅት ምናምን የሚባለው ድርጅታቸው ለራሱ ለህዝብ ይፋ መሆን አለበት። እዛ በለመዱት በራሳቸው ሀገር የፈለጉትን ነገር ማካሄድ የፈለጉትን ነገር ማድረግ ይችላሉ። እኛ ሀገር ውስጥ ገብተው ግን እንደፈለጉ የፈለጉትን ነገር ሊያካሂዱ አይችሉም። ይሄም መሆን የለበትም የምሬ ነው። ሁሉም ህዝብ እንደ ተነስቶ እነዚህን ሰዎች በቃት ብለው እንትን ቢሉ ቢናገሯቸው ጥሩ ነበረ ማለት ነው። ብቻ አላቅም እኔ የምር ነው ምላቶ እኔ እንጃ። ግን እየሆነ ያለው ነገር አገራችን ላይ እየተሰራ ያለው ነገር በጣም ነው የሚያስጠላው። በጣም ማለት ነው ግብረ ሰዶማዊ የተካሄደ ነው ሀገራችን። ሴትና ሴት፣ ወንድና ወንድ፣ ሴት የምታረግዘውን ወንድ እንዳረግዝ። ብቻ አላቅም እኔ አለ ሀገራችንን ከንድነዛ አይነቶች በላዎች ነጻ ይበልልን። እውነቴን ነው። እነዚህ ጀግና ጋዜጠኞችንም ደግሞ በሄዱበት ሁሉ ፈጣሪ ይጠብቃቸው ማለት ነው። እነሱ ለሀገርም ለህዝብም ዋጋ እየከፈሉ መስዋዕት እየሆኑ ነው እየሰሩ ያለው ይሄን ስራ ማለት ነው። ለእነሱ ይሄ አይገባቸውም፣ ለእነሱ ክብር ነው የሚገባቸው። እና ላችኋለሁ። ለማንኛውም ውድ ተመልካቾቼ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያሉ ናቸው። ቤተሰቡ ኑ ሀሳብ፣ አስተያየታችሁንም ኮሜንት ላይ እያስቀመጣችሁ አበረታቱኝ ማለት ነው። ፍትህ ላቤል